የኢራን በቀል መብረቅ ሆኖ ወረደ። የማይታመነው ሆነ። በኒውክለር ኃይል የሚሰራ የአሜሪካ የጦር መርከብ በኢራን ዘግናይ ሚሳኤል ተነረተ። የእስራኤል ዋና ከተማን በሃይፐርሶኒክ ሚሳኤል እያስጨነቀ ያለው በኢራን የሚደገፈው የመናውቴ በኒውክለር ኃይል የሚሰራ ኒውክለር ቦምበር ተሸካሚ የአሜሪካ የጦር መርከብ ላይ የተሳካ ጥቃት መፈጸሙ ታውቋል። ይህን ጉዳይ ይዘናል፣ እነሆ የኢራን በቀል መብረቅ ሆኖ ወረደ። የማይታመነው ሆነ። በኒውክለር ኃይል የሚሰራ የአሜሪካ የጦር መርከብ በኢራን ዘግናይ ሚሳኤል ተነረተ። ከቀይ ባህር የተሰማው ዜና በሰደድ እሳት ለምትለበለበው አሜሪካ በእንቅርት ላይ ጆሮ ደግፎ ሆኗል። የእስራኤል ዋና ከተማን ባይፐርሶኒክ ሚሳኤል እያስጨነቀ ያለው በኢራን የሚደገፈው የመናውቴ በኑክሌር ኃይል የሚሰራ ኑክሌር ቦምበር ተሸካሚ የአሜሪካ የጦር መርከብ ላይ የተሳካ ጥቃት መፈጸሙ ታውቋል። ይህን ጉዳይ ይዘናል።